ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ብሪጅ ሚዲያ ነው። ከብሪጅ ሚዲያ እንግዲህ ሳምንቱን ምን ክንውኖች ተደረጉ፣ በተለይ ደግሞ ቅዳሜ እሁድ እንዲሁም ትላንት ሰኞ ምን ሁነቶች ተካሄዱ የሚለውን ሰብሰብ አድርገን በመረጃ መልክ ወደ እናንተ የምናደርስ ነው የሚሆነው። ይሁም እዩ አበበ መረጃውን ወደ እናንተ አደርሳለሁ። አብራችሁን ቆዩ። እንግዲህ ከመጀመሪያው ሁነት ስንጀምር 116ኛው የኢትዮጵያ ፖሊስ ቀን በደማቅ ስነስርዓት ተከብሮ ውሏል። በዚህም የተለያዩ ትርኢቶች ተደርጓል። እንግዲህ የፌዴራል ፖሊስን የላቀ እድገት ያሳዩ ዘመናዊ ቴክኖሎጂዎች ቀርበዋል። በትጥቅ በዘመናዊ የሰው ኃይል አደረጃጀት እንዲሁም ደግሞ ተሽከርካሪዎች ለፖሊስ ግልጋሎት የሚውሉ ከዘመኑ ጋር የሚሄዱ ቴክኖሎጂን የተላበሱ ትርኢቶችና ትዕይንቶች በ የተለያዩ ወታደራዊ ሰልፎች ታጅበው በማርች ባንድ ታጅበው ለህዝብ ይፋ ሆኗል። እንግዲህ የኢትዮጵያ ፖሊስ በ116 ዓመታት ውስጥ ያለፈባቸው ብዙ ተግዳሮቶች ቢኖሩም አሁን ግን ከዘመኑ ጋር የሚራመድ ዘመኑን የሚመስል ፖሊስ መፈጠሩን ያየንበት ትርኢት ነው። እንግዲህ በዝግጅቱ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ በርካታ የመንግስት ባለስልጣናት ተገኝተዋል። ጠቅላይ ሚኒስትሩ በዚህ ወቅት ንግግር አድርገዋል። ከእናንተ የምንጠብቀው የኢትዮጵያም ብሔራዊ ጥቅም፣ ሰላምና አንድነት ለማረጋገጥ ከወንድም ጎረቤት ሕዝቦች ጋር በትብብር መስራት ከዛ ያለፈ ነገር ካለ ግን በኢትዮጵያ አርበኝነት ታሪካችን የኢትዮጵያን ጥቅም ማስጠበቅ የሁልጊዜም ስራችን ሊሆን ይገባል ሲሉ መልእክታቸውን አስተላልፈዋል። የጠቅላይ ሚኒስትሩን መልእክት ሰምተን እንመለስ። ክቡር አፈጉባኤ ታገሰ ጫፎ፣ ክቡር አፈ ጉባኤ ያገኘው ተሻገር፣ ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ክቡር ኮሚሽነር ጀነራል ደመላሽ ገብረ ሚካኤል፣ ክቡራን ሚኒስትሮች፣ ክቡራን ጀነራል መኮንኖች፣ ክቡራን አምባሳደሮች፣ ከሁሉ በላይ ለዚህ ታላቅ ቀን ያሰባሰባችሁን የፖሊስ ሰራዊት አባላት በሙሉ እንኳን ለአንድ መቶ አስራ ስድስተኛ ዓመት የፖሊስ ምስረታ በዓል በሰላም አደረሳችሁ አደረሰን ማለት እፈልጋለሁ። የፌዴራል ፖሊስ ዘመናዊ ወታደር መሆኑን ለማረጋገጥ ከሰማይ የቀረበልን ዝናብ በዝናብ እንደማንበገር፣ በፀሐይ እንደማንበገር በአስቸጋሪ ሁኔታ ውስጥ ሁሉ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 ቁጥር ብቻውን በቂ ሊሆን አይችልም። በአገራችን አንዳንድ ደካማ ሰዎች ይወልዱና በድሉ ይደግ ይላሉ። ተቋም በድሉ አያድግም። ተቋም በስራ ነው የሚያድገው። ተቋም በስልጠና ተቋም በቴክኖሎጂ ነው የሚያድገው። ባለፉት ጥቂት አመታት በኢትዮጵያ ተቋም ግንባታ ውስጥ በጥቅሉ የሰላም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 ጠቅላይ ሚኒስትር አብይ አህመድ በሁለቱ ተቋማት እየተሰሩ የሚገኙ ስራዎች አስደናቂ መሆናቸውን በመግለጽ በቀጣይ ሊከናወኑ በሚገቡ ተግባራት ዙሪያም አቅጣጫ አስቀምጠዋል። የጠቅላይ ሚኒስትሩን አጠር ያለች የቪዲዮ ጉብኝትን ወደ እናንተ እናደርሳለን። ሌላኛው እውነት እንግዲህ ሰኞ ዕለት የተከበረው ሰማንያ አራተኛው የጀግኖች አርበኞች የድል ቀን በዓል ነው። እንግዲህ ጀግኖች አርበኞች አባቶቻችን በትውልድ ውስጥ ሲዘከሩ እዚህ ደርሰዋል። ዛሬም ያለው ትውልድ ልክ እንደ አባቶቹ ከውስጥ ጠላትና ከውጭ ጠላቶች ጋር በመፋለም ሀገርን ለቀጣይ ትውልድ የሚያስተላልፍ ትውልድ መፈጠሩን ምናየው ነው። በመከላከያ ውስጥም በፖሊሲ ውስጥም እንዲሁም ደግሞ በስራ ፈጠራ ላይ የተሰማሩም እንግዲህ ስራ መፍጠርም አንድ አርበኝነት ነው አርበኝነት ብዙ ጊዜ ከጦር መሳሪያ ጋር፣ ከውጊያ ጋር፣ ከተጋድሎ ጋር ብቻ ተደርጎ ነው የሚወሰደው እና አንዳንድ ጊዜ ለስራ አጦችም ለወጣቶች ስራ የፈጠሩ ሰዎችም እንደ አርበኛ መወደስ አለባቸው ብለን ስለምናስብ ነው። እንግዲህ ሰማንያ አራተኛው የጀግኖች አርበኞች የድል ቀን አራት ኪሎ በሚገኘው የድል ሐውልት አደባባይ ተከብረዋል። በዚህም እንግዲህ የኢፌድሪ ፕሬዚደንት ታዬ አፅቀሥላሴን ጨምሮ የከፍተኛ የመንግስት ባለስልጣናት፣ አምባሳደሮች፣ እንዲሁም የአርበኞች ልጆች የልጅ ልጆችም ጭምር በዚህ ስፍራ ላይ ተገኝተዋል። እንዲሁም ደግሞ ሀገራቸውን የሚወዱ በሀገራቸው ታሪክ የሚኮሩ ኢትዮጵያውያን በዕለቱ ተገኝተው መቅባለ ሁኔታ በዓሉ ተከብረዋል። ፕሬዚደንት ታያስ ቀስላሴ እንግዲህ በዚህ ፕሮግራም ላይ የአበባ ጉንጉን ካስቀመጡ በኋላ መልእክት አስተላልፏል። መልእክታቸውም እንግዲህ የአርበኞች ቀን የቀኝ ግዛት እሳቤ በአፍሪካ ምድር መሸነፍ እንደሚችል ዳግም የተገለጠበት መሆኑን ተናግረዋል። እንዲሁ በምስሉ ላይ እንደምትመለከቱት በጣም በሚያኮራ መልኩ አባቶቻችን፣ ወጣቶች እንዲሁም የመንግስት ከፍተኛ ባለስልጣናት እለቱን ደመቅ ባለ ሁኔታ አክብረውት አልፏል። ወደ ሌላኛው ሁነት ስንመጣ በትላንትናው እለት የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር አዲስ አበባ ገብተዋል። በዚህም በጠቅላይ ሚኒስትር ዶክተር አብይ አህመድ አቀባበል ተደርጎላቸዋል። እንዲሁም ደግሞ ከጠቅላይ ሚኒስትሩ ጋር በተለያዩ ጉዳዮች ላይ ውይይት አድርገዋል። ባደረጉት ውይይትም እንግዲህ በተለያዩ መስኮች ትብብራቸውን ለማጠናከር ተስማምተዋል። በዚህም ፍሬያማ ውይይት ማድረጋቸውን ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ሁለቱ ሀገሮቻችን ይላሉ ጠቅላይ ሚኒስትሩ በታሪክ ስረ መሰረት ላይ የተገነባ ረዥም ዘመን እየቆየ ግንኙነታቸውን ዛሬም ቀጥለዋል በማለት ገልጸው ዛሬ ትብብራችን በኢኮኖሚያዊ፣ በፖለቲካዊ፣ በዲፕሎማሲያዊ፣ በማህበራዊ እና በሌሎችም መስኮች ላይ ተጠናክሮ ቀጥለዋል ሲሉ ጽሑፋቸውን አስፍረዋል። እንግዲህ የውጭ ጉዳይ ሚኒስትሩ ጌዲዮን ሳር ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋርም ብሔራዊ ቤተ መንግስትን ጎብኝቷል። የሳምንቱ እውነቶች ላይ መሰረት ያደረገውን መረጃችንን በዚሁ እናበቃለን። መልካም ጊዜ